ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው። እግዚአብሔር ይመስገን፣ እኔ በጣም ደና ነኝ። ውድ ተመልካች፣ እንግዲህ ዛሬ አዲስ ቪዲዮ እየላችሁ መጥቻለሁ። ይህንን ቪዲዮ ሰብስክራይብ እና ላይክ እያደረጋችሁ ብታበረታቱኝ በጣም ደስ ይለኛል። እንግዲህ መንገድ እየሄድኩ ነው። መንገዱ ደግሞ የት ሀገር ሀገሩ እንደሆነ መገመት ትችላላችሁ። የሰው ጌጥ አያኮራም የሚባለው አባባል ነው ያለው አደለ እንዴ? ስለዚህ የሰው ሀገር መቼም የሰው ሀገር ነው እና ወደሚቀጥለው ቪዲዮ ስንሄድ ደግሞ በጣም ደስ የሚል ሁኔታ ነው። ወደ ወደ ቪዲዮ ስንሄድ ቱቱ ድራማ በጣም ጥሩ ትምህርት የሚሰጥ በአሁኑ ሰዓት እንግዲህ እንደ ላይ ድራማ ጥሩ ጥሩ ነገር የሚሰጥ ትምህርት እንግዲህ ከስራቸው እየተማርን ነው ማለት ነው፣ ውድ ተመልካች። ነገር ግን እንደዚያ ቢሆንም ነገሮቹ ከባድ ነገር በአሁኑ ሰዓት እየገጠማቸውም እየሆነ ስለሆነ ከነሱ ስር እንከታተላለን ማለት ነው እና እንግዲህ ቱቱ ምን እየሆነች ነው? ዳኒም ምን እየሆነ ነው? አብረን እስቲ የምንችለውን የምችለውን አከል አብረን አንዳንድ ነገር እንላለን ማለት ነው። እንግዲህ ዳኒ ቱቱን ለምን እንዳናቃት ምክንያቱ ምንድን ነው ማለት ነው። የዳኒ ጓደኛ እንግዲህ የተባለችው እቤት ቀይር ያለው አድራሻዬን ቀይር ያለው። ስለዚህ ለምንድን ነው እቤት እስከምትቀይሪ ድረስ ለምንድን ነው ያልተናገርሽው? ምክንያትሽስ ምንድን ነው? ምንድን ነው ይሆንሽው? ምንድን ነው እኔ ዳኒ ዳኒ እኮ ነኝ። እኔ ለምንድን ነው አድራሻሽን ስትቀይሪ ለምንድን ነው የነገርሽኝ? ቲና ብሎ ሲጠይቃት ምንም ነገር አስፈላጊም አይደለም፣ ምንም ነገር የሚያስፈልገው ነገር እስከሌለ ድረስ ስለዚህ ለዛ ነው ዝም ብዬ አድራሻዬን ቀይሬ ቤቱን መናገር የማልፈልገው ብላ ለሱ ስልክ ተደዋውለው ሲነጋገሩ በመካከሉ ደህኒ ወደ ኩሽና መቶ ቱቱን ያለ አንድ ቃላት መቶ ነው ያነቃት፣ ማለት ነው ቱቱን ካነቃት በኋላ ቱቱ እንግዲህ አሽ ገፍትራ ወደዛ ስትለው ምክንያትክ ምንድን ነው ብላ ቱቱ ስትጠይቀው ነበረ። ከዛ ለምንድን ነው ጤና ቤት ስትቀይር አንቺ ያልነገርሽኝ ምክንያትሽ ምንድን ነው ብሎ ሲነግራት፣ እኔ የማቀልህ ነገር አንዲት ነገር የለምና አፈከን ሰብስበህ ከዚህ ውጣልኝ ስትለው ምንም ነገር ሊሰማት አልቻለም። እና ምግብ እየሰራች ነበረ። ከዛ ምግቡን ስትሰራ እሷ ጋር ብላዋ አለ ነበረ ቢለዋል ጠርግታ ስታነሳበት፣ ዳንሻ እየሮጠ ወጣ ማለት ነው። ወደ ውጭ ሲወጣ ከዛ በኋላ ደግሞ ሽማግሌው ምንም ነገር አታስፈልግም፣ ግን ብትፈታትና ብታባራት ቱቱን የራሳችንን ብናረጋት ምን ይመስልሃል ብሎ ካሊጥን ሲጠይቀው ነበረ። ካሊጥ ደግሞ እሷ እኮ በጣም ኃይለኛ ነች፣ ትገለናለች፣ ትጨርሰናለች። ምክንያቱም እሷን እንዴት አርጌ ልፍታት ብሎ ለአባቱ ሲናገር ነበረ። አባቱ ደግሞ ምንም ችግር የለውም። ምንም ነገር የሚያታክተን፣ ምንም ነገር የሚከብድን ነገር ስለሌለ ድረስ አንተ ደግሞ በዛው ትቀጥላለህ እንደማለት ነው። አባትየው የነገረው ነገሮቹ ግን ሽማግሌው ሀይለኛ ሽማግሌ ነውና እንግዲህ ከአንዷን ሴት ከአንዷ ከወደ አንዱ እየሰረቀ እያመላለሰ ነው ማለት ነው። ውድ ተመልካች እንግዲህ ደኔ ደግሞ እንዴት እኔን ትታ ቤት ተቀይራለች በሚል ሁኔታ አይምሮ ትንሽ በጣም የሆነ ለመናገርም በጣም ከብዶት ነበረ። ነገር ግን ቢሆንም ምንም ማለት አይደለም። ቶቱ ደግሞ በጣም ስትጠይቃት ነበረ። ቱቱ ላይ በአሁኑ ወቅት በጣም እርምጃው ቱቱ ላይ እየሆነ ነው የምጠረጥረው። እንግዲህ ቱቱ ወይንም ማንን ታገባለች ብለው በአይምሯቸው ውስጥ ሴቶቹ እንደመጣላቸው እነሱ ናቸው የሚወቁትና እንግዲህ ቲና ደግሞ እየሮጠች ሽማግሌው ጋር መጣች። ሽማግሌውን እባክህ ይቅርታ ማለትም እፈልጋለሁ፣ እባክህ እንግዲህ እርሶን ማነጋገር እፈልጋለሁ ብላ ነው የመጣችው። እኔ ዛሬ ብቻዬን ዛሬ እረፍቴ ነው እና ዛሬ ብቻዬን ነው መሆን የመፋለገው ሽግሩ ምንድን ነው ብሎ ሲጠይቃት ነበረ። ግን ምንም ችግር የለውም ለአንቺ ብዬ ብቸኝነቴንም ቁጭ ብዬ የማያቸው ነገሮች ይቅሩብኝና ምንድን ነው የምትዩ ብሎ ጠይቋት ነበረ። ጋይስ ስለዚህ እንግዲህ ዳኒን ወይንም እንትና ማለት ነው ካሊጥን ይቅርታ መጠየቅ ትፈልጋለች ማለት ነው። እና ምንም ነገር ይቅርታ መጠየቅ አያስፈልግም፣ እሱ እንድትለያዩ ነው የምፈልገው ብሎ ሽማግሌ ቃል ጠርግቶ አይነግራትም። ጋይስ ከዚያ ምን ማለትህ ነው ብለው ከዛ ሲተያይቁ። ሽማግሌው ደግሞ በመካከሉ ከከከከ ብሎ ሳቀ። ጋይስ በስመ አብ፣ እኔ ራሱ እዚህ ጋር በጣም ነው ፈገግ ያልኩትና ቪዲዮውን በስተመጨረሻ አስገባላችኋለሁና ይህንን ቻናል ሰብስክራይብ አድርጉ። ቲና ደግሞ በምን በሚመለከት ሁኔታ ነው ቃንታ ቀናቱ ቅጥል አድርግቷት እየሮጠ የመጣችሁ በፊት እስከ ቤት ያስኬዳት ምንድን ነው አሁንም ደግሞ ወደ ቤት ያስመለሳትስ ምንድን ነው ነው የሚባለው? ውድ ተመልካች እንግዲህ ሰላም ጤና ይስጥልኝ። ውድ ተመልካች፣ የተወደዳችሁና የተከበራችሁ ውድ ቤተሰብ፣ በመላ ዓለም ላይ የምትኖሩ እንደነበራችሁ የእግዚአብሔር ሰላምታ እንዲበዛላችሁ ሁሌም ምኞቴና ተስፋዬ ነው እንግዲህ ሰላም ለሀገራችን ለኢትዮጵያም ባለችበት ቦታ ሰላምን እንዲያወርድለት ለእኔም ሁሌም ምኞቴ ነውና እንግዲህ ይህንን ቪዲዮ ሰብስክራይብና ላይክ እያደረጋችሁ ሼር እያደረጋችሁ ይህንን ቻናል እንግዲህ በራሴ ዩቱብ በራሴ ቻናል በራሴ በቁም ነገር አዘል ብቅ ብቅ እስከምልላችሁ ድረስ እንደዚሁ ደፋ ቀና ደፋ ቀና ደፋቀና እያልኩኝ ወደ ቻናሌ ቤት የደውሉን ምልክት እያጠቆራችሁ ብትቀላቀሉ በጣም ደስ ይለኛል ማለት ነው። ወደ ገደለው ቪዲዮ ስናሄድ እንግዲህ ደኒና ቱቱ ደኒና ቲና አብረ ቁጭ ብለው ሲያወሩ ነበረ። ነገሮቹ ሁሉ ደኒን ቱቱን በጣም በጣም ነው የደበራቸው። እንግዲህ ምንም ነገር አውርተው ሳጨርሱ ሁላቸውም ጀርባ ለጀርባ እየተሰጣጡ ነበረ። በመካከሉ ደግሞ ልጅ የላቸው ድስት የላቸው እንግዲህ ምን ይደረግ በሚባል ሁኔታ ላይ ደርሰዋል ማለት ነው እና ቱቱና ቱቱ እና ሽባው ደግሞ ቡና አፍልተው ወደ በረንዳ አካባቢ ቁጭ ብለው የልብ የልባቸውን እየተናገሩ ነበረ። ነገር ግን ቱቱ ምንም ነገር ሁሉም ነገር ስለጋብቻም፣ ስለምንም፣ ስለምኑም ምንም ነገር የጣማት ነገር የለም ነበረ። ነገር ግን እንግዲሳ ምንም ማድረግ ስለማይቻል ሁሉም ባለበት ቦታ የእግዚአብሔር ሰላምታና የእግዚአብሔር ስራ እና እንግዲህ ካሌት ደግሞ በጣም ፍቺው ላይ አልፈታትም ብሎ ቱቲናን አልፈታትም እያለ ነው። እንዴት ነው ፍጥጫው፣ ፍጥጫው ለምን እንደሆነ ባይታወቅም እዚ ጋር ሀለጥም ታማሚ ሆኗል። ሽማግሌው ብቻ ነው በመካከላቸው ላይ ሁሉም ሰው ሲመጣ ፈገግ የሚለው እንጂ፣ ሌሎቹ በልባቸው እየቆሰሉ ነው። ነገር ግን እንደዚያ ቢሆንም አሁን ደግሞ ቱቱ ወደ ቴና፣ ቴና ወደ ቱቱ እየሮጠች ስትመጣ ነበረ። ቱቱ ልብስ እየተኮሰች ነውስ ወይስ ልብስ አጥባ በእጇ እያሰጣች ነበረስ? ለማንኛውም አለቃዋ በልታ ጠጥታ ስትመጣባት ለምንድን ነው እንደዚህ ያረግሹ? ስትላት ነበረ። እታደርግ እኔ ልንገርህ፣ ያው ይህንን ቤት ድል አድርገን እንነግስበታለን በለው።